ሰላም። የባቢሎን ግንብ ከፈረሰ 250 ዓመታትን አስቆጥሯል። ታሪክን እንወቅ። እግዚአብሔር አብርሃምን እንዲህ ሲል ጠየቀው፣ ልጅህን ለእኔ መሥዋዕት ታደርግልኛለህ? አብርሃም ለምን ሌላ ነገር እያለ ልጄን ብሎም አሰብም። ከዛ ግን የእግዚአብሔር ቃል ነውና መጥረቢያውና ሰይፉን አንስቶ እየልጁ ጉሮሮሬ አደረገም። እግዚአብሔርም እንዲህ ሲል ለአብርሃም ነገረው፣ አብርሃም ተው፣ አንተ ለእኔ ያለን ክብር ለማወቅ ያክል ነው ብሎም ነገረው። አብርሃምም ወደ ሰማይ ያንጋጠፈ ተመስገን ሲልም ተናገረም። ዞር ሲልም ከጀርባ በጣም ወፍራም የሆነ የደለበ እንዲሁም ደግሞ ነጭ በነጭ የለበሰ በግም ይመለከታል። ያንንም በግ ለፈጣሪው በመሶብ ላይ ይሰዋል። አብርሃም ታሪክ እዚህ ጋር ይጀምራል። ሁለት መቶ ሃምሳ ዓመት በፊት አብርሃም ተወለደም። ተወልዶም የስሙ ትርጉም የብዙሃን አባትም ተባለም። አብርሃምም የስሙ መልካምነትና የብዙዎች አባትነት እንደ ስሙ ስለሆነም ንጹህና የዋህ ሆኖ ተወለደም። አብርሃምም ደግ ስራዎችን እየሰራም እድሜው ጎለመተም። መጎልመትም ብቻ አይደለም እድሜው ወደ ሰባ አምስት ዓመት ተጠጋም። በዚህ ሰዓትም ነበረም አብርሃም አሁን ካለበት ቦታ ወደ ሌላ ቦታ ሊሰደድ እየፈለገውም። ሲሰደድ ግን እሱ ያልጠበቀውና ያልገመተው ነገር ጠበቀው። ሲሰደድ ብቻውን አልተሰደደም። ልጁን፣ ሚስቱንና ወንድሞቹን እንዲሁም የቅርብ ሰዎችን፣ ሙሉ ሃገሩ ላይ ያሉ ሰዎችን ይዞ ነበር። ካሉበት ቦታ ወደ ሌላ ቦታም እየተሰደደው እንዴት እነሱ ብቻቸውን እንደ መሰደድ የሀገሩን ሰው ይዘው ይሰደዳሉ ካላችሁ ደግሞ እነሱ የነበሩበት አገር ወደ ሌላ ሀገር እንዲቀይሩ እግዚአብሔርም ለአብርሃም ይነግረዋል። አብርሃምም የእግዚአብሔርን ቃል ለማክበር ወደ ላይ አንጋጦ እያየ ይሁን ይደረግልኝ በማለት ያሉበትን ቦታ አካባቢው ላይ ያሉትን ሰዎች በሙሉ ቤተሰቡንም ጨምሮ ይዞ መሰደድ ይጀምራል። በዚህም ግን እግዚአብሔርን ተስፋ በማድረግ እንጂ የሚሰደድበትን ቦታ ፈጽሞ አያቀውም። ግን ደግሞ አብርሃም የገጠመው ነገር የሚያስደንቅና የሚያሳዝን ነገር ነው። እሱ አብርሃም የተሰደደበት ቦታ ላይ ሙሉ በሙሉ ድርቅ ነበረም። አንዳችም ውሃ አንዳችም ዛፍም አልነበረም። ሙሉ በሙሉ ድርቅ ነበረም። ይህም ግን አላሳዝነው አምላኩን ወደ ላይ ቀና ብሎ እያየም ተመስገን በማለት አካባቢው ላይ ድንኳንና የያዙትን ነገር ጥለው ስፍራ ይጎበኙና ይሰራሉ። እነሱ ያሉበት ቦታ ድርቅ ነበረም እና ውሃም እንዲሁም የሚበላ ምግብ አልነበረም። እነሱ ይዘውት የነበረው ምግብም በጊዜ ሂደት ያልቃል። ምክንያቱም እዛ በረሃ ላይ ምንም ነገር አልነበረም፣ ከነሱና ከአቧራ ውጭ። የሰው ልጅ ሆኖ ተፈጥሮ ምድረ በዳ ላይ ቁጭ ብሎ አለማማረር ቢከብድም አብርሃም ግን እንዲህ ስል እግዚአብሔርን ይጠይቀዋል። ተመስገን። ግን ደግሞ አሁን ችግሩ በረታ። ከሱ ጋር የነበሩ ሰዎች በድርቁ በጣም መጎዳት ይጀምራሉ። የዚህን ሰዓትም አምላኩን እንዲህ ብሎ ይጠይቀዋል። ሆኖን ያለንበት ቦታ ድርቅ ነው። የሚጠጣም የሚበላም የለም። ስለዚህ አሁን ከፊታችን ወዳለችው ከተማ ወደ ሃራን እንድንሰደድ ፍቃዱን ስጠኝም ብሎ እግዚአብሔርን ይጠይቀዋል። እግዚአብሔርም እንደዚህ ሲል ለአብርሃም መለሰለት። እኔ ይጠብቀሃለሁ አንተ መንገድህን ጀምርም ብሎ ለአብርሃም ይነግረዋል። አብርሃምም በድጋሚ እግዚአብሔርን በማመን ከእንደገና ከዜሮ ስደቱን ይጀምራል። አሁን እነሱ ወደሚሰደዱበት ቦታ በጣም ደስ የሚል ሀገርና እንዲሁም ደግሞ ድርቅ ፈጽሞ የሌለበት ሀገር ነበረም፣ ግን ደግሞ የሀገር ላይ ንጉስ አለ ማለትም የሀገሩ መሪ አለ። ስለዚህ ይህ ሀገር ድርቅም አልነበረም። ሁሉ ነገሩም ስለሚያምር ሀገሩ በዚህ ንጉስ ብቻ ነው የሚገዛው ማለት ነው። ግን ደግሞ እዚህ ጋር አንድ ነገር አብርሃም ትዝ አለው። ከጎኑ ያለችው ሚስቱ ሚስቱንም እንደዚህ ሲል ይነግራታል አብርሃም። አሁን ወደምንሄድበት ቦታ ንጉስ አለ። ንጉሱም እሷ ማን ናት ብሎ ይጠይቀኛል። አንቺም እንደዚህ ስትኝ ትመልሽለታለሽ፣ እህቱ ነኝ ትያለሽ ብሎ ለንጉሱ ይነግራታል። ንጉሱም እንደዚህ ሲል መልሶ ይጠይቀዋል አብርሃምን። ከጎንህ ያሉ መልከ መልካም ሴቶች ናቸው፣ ንቡ ምንህ ናቸው ይለዋል አብርሃምን አብርሃምም እንደዚህ ሲል ለንጉሱ ይመልስለታል። የገዛ ሚስቱን እህቴ ናት ብሎ ለንጉሱ ያስተዋወቀው አብርሃም ወዶ አይደለም። ሚስቱን እህቴ ናት ብሎ ያስተዋወቀው ከእነሱ ጋር የነበሩ ሰዎች ከመሞታቸው በፊት አንድ ሚስቴን ለሱ ሰጥቼ እነሱን በማትረፍም እድናለሁ ብሎ አስቡ ነበረም። ንጉሱም የሱን ሚስት እህቴናት ብሎ ያስተዋወቃት ልጅ ስለወደዳት አብርሃም ብዙ ከረጢት ወርቆችን፣ ምግቦችን እንዲሁም ከብትና ፍየሎችን፣ በጎችን ለአብርሃም በሽልማት መልኩ ይሰጠዋል። አብርሃምም ባለጠጋና ሀብታም ሆነም። ግን ደግሞ እህቴናት ብሎ ያስተዋወቀው ሚስቱ ትዝም አለችው። ለንጉሱም እንዲህ ብላ ነገረችው። ቁጭ ስል ትዝ የሚለኝ አብርሃም ነው አለችው። ንጉሱም አብርሃምን አስጠርቶ ለምን ሚስትህን እህቴ ናት ብለህ አስተዋወቀኝ? አለው። አብርሃምም ለንጉሱ እንደ ሸሽን መለስለትም። አብረውኝ የነበሩት ሰዎች በኋጥም እና በረሃብ ከመሞታቸው በፊት እኔ ለአንተ ሚስቴም ብሰጥ እና እነሱም ባተርፍ ይድናል ወይም ደግሞ ይሻለኛል ብዬ ነው ብሎም ለንጉሱ መለስለትም። ንጉሱም አንገቱን በመነቅነቅ ይሁን ችግር የለውም። አሁን የሰጠውን ንብረት በጎችንም፣ ፍየሎችንም፣ ከብቱንም እንዲሁ ወርቁንም ይዘህ ሚስትህንም አብረህ ይዘህ መንገድህን ጀምር። እኔም የሰጠውህን ሀብት አልቀበልህም፣ ግን ደግሞ ሚስትህን እህትህ ብለህ በማስተዋወቅ ተቀይሚሃለሁ የሰጠውህን ወርቅና በጎች ይዘህም ሂድ። መንገድህን ጨርቅ ያድርግልህ ብሎም ሸኝቶታል የዛሬው ቪዲዮዋችን ይህንን ይመስል ነበር በሌላ ቀን ታሪክን እንወቅ ፕሮግራማችን ላይ በሌላ ታሪክ እስክንገናኝ ድረስ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አበረታቱኝ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ማስቀመጥ እንዳትረሱ ቸር ቆዩኝ